ሰላሳ ሺህ ዶላር ልክላለው ብለው ማንን ለጠለጠው ፍራውል ምስክር ማኝ ዋናው መረጃ ካለ ጃ አላስታረቀኝም ካለ ዋሽታው ምን አለቀሰች አልቀሳን የነገረችው ለጃ ጃ እሷን ጃምናት እና ምንድን ነው ያደረገው? እሺ እኔ ደግሞ አግዛለሁ አለችው። ምን ብላ እንትና ራሱ ዳልቻ ሲሰድቦ የነበረው በሮዝ ምክንያት። ምን ሊያደርግ ሮዝ ሊበላ? ዳልቻ ቆይ አሁን ጨዋታው እንዲህ። ያን ጊዜ አንተ እኛ ጋጓ ብለህ ነበር፣ ከፍራውል ጎን ነበርክ። ትክክል እኛ፣ እኔ ዳለቻ ጃ ምናምን አንድ ግሩፕ ላይ አንድ ጎን ላይ ነበርን። ዳለቻ ሮዚን ይፈልጋል። ትክክል። ዳለቻ በስፋ ሲሰድበውም እኔ ጋ እንድደዋውል ነበር። ያን ጊዜ ሰላም ነበርን። ዳለቻ ከሮዚ ላይ እንዲወርድለት ነበር የሱ ጨዋታ። እዛ መካከል ላይ ግን ትልቅ ቁማር ያለው ማን ጋ ነው? ሮዚ ጋ ነው። አዎ ትክክል። ጃን ወስድ ያለ የሚባለው ምናምን ነገር አላውቅም፣ እሱን አላውቅም። እግዚአብሔር እኔ አምጣው። ጃን ደውለህ ጠይቀው፣ ከዮኒ ጋር ምን አወራችሁ በለው። አልቅሳ አለችኝ። በጣም አሳዘነችኝ። ልቧ ተሰብሮ ነበር አለ አገሳ። አገዛት በቃ አንተን ውጭ ያወጣል እንዳታስብ አለችኝ። ጠላሳ ሺዳለ በእሱ አንስቶ በየቀኑ እየገባ ይለጠልጧል። ማንን ፍራውን ኤባ የሚባለው ደግሞ ኤማ የሚባል ልጅ ደግሞ ትራክ ድራይቨር ነበር። በሆነ ብቻ በልጁ መታመም ምናምን ስትረስ ውስጥ የገባ ልጅ ነበር። በጣም ሚስቱም ጋር ግጭት ላይ ነበሩ። ሚስቱም ጋር ግጭት ላይ ነበሩ። ጋር ልጁን በመታመሙ ምም በጣም ስትረስ ውስጥ የገባ ልጅ ነበር። ሳያውቀው ከዮዳብ ጋር ዝም ብለው የማይረባ ነገር ያወራሉ። ጭራሽ አንድ ቀን ገብቶ ዮኒ ማኛ አምስት መቶ ዶላር ሰጥቼዋለሁ ብሎ ኤማ፣ እኔ ላይ ና አምጣ ደረሰኝ ብዬ፣ አይ በዛኛው ስልክ ነው አለ። ኖ በዛኛው ስልክ ግባና በዚኛው አምጣ አልኩ፣ አልፋታ አልኩ። እዛው ገባ ኤማ የሚባል ቃ እግዚአብሔር መሰክረ ስለ ገንዘብ ያወራንበትም አንድ ቀን የለም። አንድ ቀን አምጣ ብዬ ጉሮሮ ላይ ቆ ታስታውሳለ። ዳልቻ ሰባት ሺ ዳለር ዮኒ ማኛ አስጠይቋል ብልጽግና ለመሆን ብሎ አምጣልኩት ይሄው ፊት ለፊት ነው ናምጣ፣ እንዲህ ለመሆን ብዬ የምጠይቀው ሳንቲም ይሄ። ነገር ግን አሁን እየፈነዳ ይመስልኛል። አሁ ሀቀኛው ዛሬ ላይ የሚወጣ ይመስ ተጀምሯል፣ ሚቆይ ነ ተጀምረዋል። እኔ ብዙ ማቆ ነገር ስላለ እዛ ነገር ላይ እንግዲህ በሰፊው ተደዋውለንም ከስንቱ ጋር ብዙ ነገር አውርጠናል። በእናንተም በኩል ያው ብርጌር ነበር፣ በእኛም በኩል ብርጌር ነበር። አሁን ያ ነገር ቀርቶ መካከል ላይ ሁላችንም አለን። ለሀቅ ነው የምንነጋገረው። ነገሮች ሁሉ ግን ከተመለሱ ብዙ ቮይሶች አሉ። ብዙ እኔ አላጠፋም ማስረጃ ታውቃለህ። ግን እኔ ምን አለ አሁን ልጨርስልህ ግልጽ የሚወጣ ግልጽ ፊራም ችግር ካለበት ፊራም ችግር ይሄ ችግር አለብኝ ብሎ ማስረጃ ይዞ የሚመጣ ሳ ካለ ይዞ ይመጣል። በገንዘብ ደረጃ አንተ አንተን ልጠይቅ። በገንዘብ ደረጃ አበሻን ገንዘብ የበላው አለ ፊራ አለ ተባለ እኮ አለ ተባለ። ተሯሯጠ ቀጠቀጥ ነው፣ ቀጠቀጥ ነው እኮ መጨረሻ ላይ ዲፍን ሲሆን ምንም መረጃ ሲታጣ ይቅርታ ጠይቀዋሉ። ታውቃለህ፣ እሱን ነው እያልኳለ። አቤት ያስገብ ይቅርታ የጠየቁት ትክክል። ስለዚህ በገንዘብ ደረጃ ፍራውን የሚሰደብ ሰው አይደለም ነው እያልኳለ። በሌላ ቀጥታ አይመለከተኝ። ያን ጊዜ ያን ጊዜም ታቃለ እኔ ትልቁ የኔ ሌላው የሆነ ፖለቲካ ነው። ሌላው እኔ ፖለቲካን እየሰራው ነው። እዛ ላይ ፖለቲካው ጋር ነበር የተያያዝኩኝ። ስንፋጠጥም የነበረ በዛ ላይ ያን ወለጋ ላይ በተደረገው ነገር ቤቱ ላይ በሰበሰበው ነገር በዛ ነው እኔ ጓ ያልኩት። ያንን ጀመርኩኝ፣ በዛው አስቀጠልኩት። ቮይሱ ግን በአጠቃላይ አሁን እኔ ቅድም ያሰማሁት የሰይፉ ፋንታውንም፣ የሰይፉ ሌላ መረጃን የተላከልኝ ለእኔ ነው ኖ ኖ ፊለፊ ለዩቱብ ላይ አለ። እውነቱን ልንገር ዩቱብ ላይ አይደል ዩቱብ ላይ በኋላ ነው የወጣው። አዎ ግን አለ በኋላ ኖ በስልክ ተደዋውለው ያወሩትን ደብሳክስ እና እሱ አሜሪካ ሂዱ እንዴት እራሳቸው እንኳን እራሳቸው በስልክ ተደዋውለው እንኳን ሚስጥር መጠበቅ የማይችሉ ደካሞች መሆናቸውን በዛት አለ። እርስ በራስ ያለ ደብሳክስ እና እሱ እኮ የተደዋወሉ የት ነው አሜ- እናንተ ጋር መጥቶ እኮ ነው ሰይፉ እናንተ ጋር መጥቶ ላግኝህ ብሎኝ እዛ ላይ ነው ከእኔ ከወጣሁት በኋላ ነው እኔ ካሰማው በኋላ ነው። በኋላ ላይ ወደ ዩቱብ ምናምን የተሰራጨ ገባል። እና ያ ግን እያልኩ ያለው አሁን እንዳልከው አንተ ይቅርታ የጠየቅበት በገንዘብ ላ በገንዘብ ሳይሆን በሌላ ፖለቲካ ነው የሰራሁት ካልከው እስማማለሁ። በሌላ ነገር አሁንም ግን ያ ነገር ላይ የሚታበድበት አይደለም። እኔ እኮ ይቅርታ የጠየኩበት መንገድ እኮ ይኸውልህ፣ አሁን ፖለቲካው ጋር መጀመሪያ ጀመርኩና ነገሮች ሁሉ ተያያዙ። ይሄ በዚህ ጉዳይ ላይ በዚህ ጉዳይ ላይ ሲያያዝ ብዙ ተጋተትን። ወደ ወርከ ምናምን የሚሆን ተጋተት መጨረሻ ላይ ኢንቮይስ ካሰማ በኋላ ሁሉም ሲጠፋ፣ ሁሉም አድራሻውን አጥፍቶ ጠፋ። ሲጠፋ አየሁ፣ አየሁም ትልቁን ማስረጃ አላመጡትም። ሰው አስገድሏል በልቷል ምናምን በሚባለው ዙሪያ መጨረሻ እኔ በቃ ከዚህ በኋላ መጋተትም አልፈልግ እኔ ብሔርተኝነቱ ውስጥ የለም አለ። እንግዲያውስ እኔ በዛ መረጃ ስላጣሁኝ ይቅርታ ብዬ በ እሱን ነው እኔም እያልኩ ያለሁት ገባህ። አሁን እኔ እናንተ እጣ እንጀምራለን አንጀምር እኔ አንተ ስራ አንተ ትልቅና አንተ ትቀድማለህ። አንተ አስጀምረው እኔ አስተባብራለሁ። በነፃ ማስታወቂያ ሀያ ሺ ሰ ያስፈልገኛል። እኔ በአንድ ሺ ነው እንደሌላው አርባ ሚሊዮን ምናምን አልፈልግም በአምስት መቶ ብታደርገው ራሱ እኮ ያወጣል። አይ በአንድ ሺ ነው የምትሰጠው እኮ አንተ ምንመሰለ የ250 ሺ ብር የ300 ሺ ብር አንድ ወረድ ያለች በቃ በዛች የሆን ዲያስ ምናምን ሁለተኛ ምን ታረጋ። ጽድት ያለ ነው የምሰጠው፣ ግደለኝ፣ ጽድት ያለ እንደ 40 ሚሊዮን ተከፍሎኝ ጽድት ያለ ኮንዶሚኒየም ነው። ኦኬ የጣውን አሁን እኮ ይደርሳቸዋል ብለ ሶስቱን ባለ ሶስት መኝታ ቤት ነው መሰጠ። ይህንን እዚህ ላይ ደግሞ የሆነች ነገር ልበልና እንት መረጃውን እልክልሃለሁ በውስጥ። አንተ እጣው ሲደርስ ቤተሰብህን ታመጣለህ። የት ነው ቤተሰብህ? ትሄዳለህ፣ ካለህበት ሀገር ኢትዮጵያ ትገባለህ። ሙሉ እናትና አባትህን የቅርቡ የከለሉ ከለሉ ቅርብ የምትለውን የራስህን የሆነ ሰው ታመጣለህ። ዕቃውን ያው የደረሰህን ነገር ትረከባለህ ልትረከብ ይመጣሉ ቤተሰቦች። ቤተሰቦችን ባለ ዕጣዎች ባልተቤት ጋር ታስተዋውቃለህ። አንድ ለም የትራንስፖርት የትኬት ይከፈልሃል። አንድ ሚሊዮን ከሆነ ዕጣው ላይ የደረሰህ ሁለት መቶ ሺህ ይሰጣል። አምሳ ሺህዋን ለቤተሰቦች ትራንስፖርት ትሰጣለ። በሰላም ወደ ሀገር ትመለሳ። ካልሆነ ገቢ ይሆናሉ ቤተሰቦች። ቻው ሰላሙ እልክልሃለሁ ይሄን ቤተሰብ አድርጋለሁ የስ ቤተሰባችሁ ጋር ትተዋወቃለሁ ከእኔ ቤተሰብም ትተዋወቃላችሁ። እኔ አምሳ ሺ መቶ ሺ ነው የምሰጠው። ምን በወጣ መቶ ሺ መቶ ሺ ይሰጣለሁ። ከቤተሰብ ጋር እንተዋወቃለን። ከዛ እናደርጋለን። የስ የስ ሀያ ሺህ ሰው ሁለት ሺህ ብር ከፍሎ አርባ ሚሊዮን ብር ለሶስት ሰው አንዱ ባለ አንድ መኝታ ቤት አንዱ ባለ ሁለት አንዱ ባለ ሶስት ነው አደለ። እናወራበታለን ሪል ስቴት መኪና በርካሽ እንሸጣለን የሚሉ ኢትዮጵያ ላይ አስተውሉ። ተሙዝ ያገር በስነስርዓት ዩዝድ ካርስ በስነስርዓት የሚሸጥ አንዱ ወንድማለን። ተሞ ወንድማችን ነው። በሀቅ ነው የምታቁት ልጅ ነው ከማንም ሳንቲም የሚባል ዞር ብሎ የሚያይ በብዛት እንዲያውም ሲያጋልጥ፣ እኔ እንዲያውም አስቀይሚው ነበር ተሙ ስላልመሰለኝ ቀፈላቸው፣ ጨዋታቸው፣ ምናቸው ስላልመሰለኝ ተሙን ራሱ አስቀይሚው። በህዝብ ፊት ነው ይቅርታ የጠየቁት። ኢትዮጵያ ላይ መኪና ውጭ ልካቸዋለው። ሪል ስቴት ያሏችሁ ሰዎች ተበልታችኋል። እውቅና የሌለው እውቅና የሌለው ነገር ላይ ከገባችሁ፣ ይቅርታ ቤተሰብ ተበልታችኋል። እጣ እጣ ተብሎ አርባ ሚሊዮን ብር ኢትዮጵያ ላይ ምን አይነት የጸዳ ቤት ነው የምትገዛው በአርባ ሚሊዮን ብር። አስር አስር ሚሊዮን ራሱ ጽድት ያለ ቤት ገዝተ አስር ሚሊዮኑ መኪና ገዝተ የቤት ዕቃ ሞልተህበት የምታደርገው ነው። በዚህ ደረጃ ነው የተዘረፋችሁ። እኔ አልተዘረፋችሁ እኔ ከእንግዲህ ሀቢቢ ነኝ። ማኛ ሀቢቢ ነኝ አልሰማችሁም? ማሮቼ በጎቼ፣ ፍቅሮቼ እያልኩ ነው የምጫወተው። አሜሪካ ያለ አላቃችሁም? አሜሪካ አላቀን ፍራውን አንተዋወቀ ሙሌ ተሙ ገለመሬ መቁ አንት አላቃችሁ እኔ ከናቢብቲ ጋር ነኝ እኔ አረብ ሀገር ነው የምኖረው። ለአረብ ሀገር ሴት እንደ ሻማ እየቀለጠች እንደ ሻማ እየቀለጠች የምትኖር እቴ ጋ ነ ቲ ጎመን በጤና ምን አገባኝ። እንዲህ ሀቢ እኔ ስሜ ሀቢቢ ነው። የስ ሀቢቢ ነኝ። ከዚህ በኋላ ሀቢቢ ማኛ። ትውልድ ስፍራ ሳውዲ ሳውዲ ነው የምኖረው። የስ ሀቢቢ ካምቱ ዱባይ ነው። ጭቡቴ፣ በአንዴ ሬሳችሁን ሁላ እናስመጣለን ሬሳችሁን ሁላ አረብ ሀገር እንኳን ሰውነታ ሬሳችሁን አስመጣለሁ። ከዚህ በኋላ በቅ በተመጣጣኝ ዋጋ ሬሳችሁን አመጣለሁ። እና ከእንግዲህ ሀቢቢ ማኛ በሉኝ። ዮኒ ማኛን አልፈልገውም። ሀቢቢ ማኛ ነኝ። የአረብ ሀገር ቺኮች እህቶቼ፣ ይቅርታ ቺካ ይባላል ያ ማዳም ቅመምዬ ማሮቼ ፍቅሮቼ የኔ በጎች እረት ለያላችሁ ይቅርታ፣ ለስከዛሬው ለላስኳችሁ ላስላስ ስላረግኳችሁ እምልሰው አውሮፓንና አሜሪካንን ነው። በፍጹም የአረብ ሀገር በጎቼ ፍቅሮቼ ማሮቼ ሁለ ነገሮቼ ከእናንተ ጋር ምንም ማይነት ነገር የለኝ ወይዬ ቡካዬ፣ ሀቢብ፣ ይቅርታ ሀቢቢ ማኛ በሉኝ። ቡካዬ አልሰማሽም፣ አልሰማሽም። ከዚህ በኋላ ሀቢቢ ማኛ ካላልሽ የሚሰማኝ ስሜት አለ እና ፍቅሮቼ ማሮቼ ውዶቼ በጎቼ አደራ ከኔ ጋ ከእንግዲህ ከናንተ ጋ ነኝ። እነ ሊያ ንኪ አረብ ሀገር ሴት ንኪ ልባለች። ማሮቼ ፍቅሮቼ ንኪ አለቀለች። እውነቴን ነው። አይ ሆይ እንደዛ ነው ጨዋታው። ከዚህ በኋላ ሌላ የለኝ። ኧረ አንድ ጀለሳለኝ ዶክተር አቢብን እኔ ተአረብ ሀገር ጋነው ነው የምጫወተው። ከዚህ በኋላ ከሌላ ልጫወተው ጠርቸዋል። አልፈልጋችሁ። እኔ ታረብ ሀገሮች ጋር ብቻ ነው የምጫወተው። አንበሳ ጋ ሰላም ነው። እኔ ተዐረብ ሀገር ወንድምናቶች ቶች ጋር ብቻ ነው ከዚህ በኋላ የምጫወተው ብዬ አለው። ማንንም አልፈልግም። አሜሪካ ያለ አውሮፓ ያለ አልፈልግም። ሆን ባላ ሰላም ነው አባቴ አለው። ጌታ ሁሉ ሰላም፣ ሁሉ ዋስ ነው አልሐምዱሊላ ሁሉ ቢስ ነው። በነገራችን ላይ ከበፊት ይሄ ልጅ መቸኛል። እግዚአብሔር ምስክ ጨውትው ምኑ ምኑ ምኑ ደስ የሚለኝ ልጅ ነው። ዋንጫ አልሸለሙትም። እሱ ነገር ይጣራል ይጣራል። ወስፉ ሰው ማሲ እየሄደችብ ነው፣ በእንትኑ ጉዳይ በዋንጫው ጉዳይ ተዋት ባክሷ ተስፋ ቆረጥ፣ ተዋት። ማሲ እየሄደው ጓደኛዬ ናት፣ እሷም ታቃለ መሲ ብርጅቶን ተዋት፣ እሷ የምትሆን ሰው አይደለችም። ፀጉሬን እንዳንተ ላሳድግ ነው። በተለይ በፀጉሩ ያንተን አሁን ሰሞኑን እያመጣ ነው ስሙ የፀጉር ማሳደጊያ። ያ ኦፍኮርስ አሁን ከነገ ወዲያ ይገባል። ንገራቸው ውስ የጸጉር ማሳደጊያ። ኖ የፀጉር ማሳደጊያ አይደለም የፀጉር ክሬም፣ ያለ የፀጉር ክሬም። እና ምንድን ነው የሚያደርገው? መፈረጃ ብቻ፣ ይሄ ብቻ። እኔ ሀቢቢ ነኝ። ከዚህ በኋላ እኔ ስሜ ምንድነው? ሀቢቢ ማኛ ነው። አባቴ ቀየር። በአረብ ሀገር ያልሸቀል የለም። ላዳምጥ አልችል። ሀቢቢ ማኛ ነኝ። አልሰማም። ጃፒ ሀቢቢ ማኛ ነኝ። ከዚ የሆን የአራዳ ልጅ ነው። ወላሂ በጣም ምርጥ ልጅ ነው። ልቡ ምርጥ ነው። ልቡ ልቡ የዋህ ነው። ልቡ የዋህ ነው። ወላሂ የዋህ ነው። እና መቼ ነው? አረ፣ ኮመንት አታንብላቸው ጃፒ። ጃፒም ከኔ ሰምተው ሀቢቢ ጃፒ ሊባል። ለምን ደግሞ ሀቢቢ ጃፒ ሊባል ያዋጣል? መዝጋቢ ልሁን እያለ ነው። ላውጋው፣ ያንተ ስም አይመች ሀቢቢ። ላውጋው አይሄድም አብሮ፣ ቀይር ላውጋው፣ ተሰባርላችሁ እ ኒይ የጸጉር ክሬሙ ምንድን ነው የሚያደርገው? የጸጉር ክሬሙ ያው መፈረጃ ብቻ ነው። ይኸው ይችኛዋ ነው። የሆነ ጊዜ እኮ አንተም እኮ የሆነ ያስተዋወቀ የእኔ ጸጉር የሚያሳድግ በእሷ ነው እኮ ባይዘው፣ ይሄንን ያሳደኩት እ ያንተ ላይ አይቼው እኮ ወስጄዋለሁ። እሱ በጣም አሪፍ ነው፣ ካደገ በኋላ አሁን ባይዘው፣ ፀጉሬ በጣም ረጅም ነው። አይተዋል እንዴ በጣም ይሄ አሁን በአንተን ያሳደኩት ከፊት ጋር አስሞላው ጸጉር የሚቻል እኮ የዓመት እረፍቴ ላይ የዓመት እረፍት ላይ አሁን ጃንዋሪ ላይ ጋ ሙል ትላለች። ከዛ በቃ ወደ ብልጭ ነው። ከዛ ልታዳምጣ እች ሁለተኛ ዮኒ ይባላለው። እኔ የምልህ ቁም ነገር ውሽዬ ቺክ ናት ወይስ ለበዓሉ ድምቀት ውጭ ነበረች ነበረች ነበረች። ጨረሳችሁ? የሚስተካከል ነገር የለም። አይ የለም። ሰሞኑን ያው እንትን ያው ያለችበት ነገር ምናምን ነው። የለም አርባ ስድስት ሺህ ድራማ ሲበላ እንዴት አስቻለህ? ማብራጣ አልተመካከራችሁ? ሲጀ ተጣልተናል። በዛ ሰዓት ላይ ተጣልተናል፣ ብሎክ ተደራርገናል ይሆን አይ አንተ ቋጥረባት ነው ይህ ነገር የደረሰው? አረ ምን ቋጥረባት አለ። እኔ ሲጀመር እንደዚህ ሁላ ብር እንዳላት በቅጠብሳት ነበር። ከኔ የምትበልጥ ሴት ልጥበስ እንዴ ብዬ ብዬ ከኔ የምትበልጥ እንዴ? እንትን ብሩ በሙሉ አመለጠ ምናምን ከሱ ውስጥ እኔ ማውቀው አምስት ሺህ የሆነ ልጅ አለ አስራ ስድስት ሺህ የሆነ ልጅ አለ፣ የሆነች ልጅ አለች፣ ሰባት ሺህ የሆነች ልጅ አለች። ከዛ በኋላ ያለው ነው የእሷ የለፋች መስሎ ነው መስሎ ነው። አልነገረችም፣ ስለተጣላችሁ እንደዛ አለች እንጂ ከእሷ መቶ ሺ ድራም ምናምን አላት። አይ ምን እሷ ምን አላት? እኛም ይኖረናል። እንደዛ ተመለስ ብራዘር፣ ተመለስ አይ ተመለስ ይሄ

ሌሎቹ አብራቸው የምትጎራረሳቸው ያክስት ልጆች ናቸው። ኖ ስለ ያ ነገር ያድርግብሃላ አሁን ከመስያ ስታይ መስስት ልጆች ጋር ምናምን አድግ ሌሎች ሴቶች ግን አምጥቼ አላጎራርስም። አብሬ ዳንስ አልሰራም። አንድ ብቻ ነው የሰራሁት ዳንስ። እሚገርምህ፣ ቁም ተብዬ ቁም ብላ ቤቲ ግርማ ጓደኛ አለችኝ፣ ተሽከረከረችብኝ። ከዛ ውጭ ዳንስ አልሰራሁም። አንተ ግን ጎበዝ አጉራሽ ናባል። አረ ወላሂ ወፍ የለም። እኔ እኮ ግን እሷን ለማስቀናት ብለህ ነው፣ ጽድት ጽድት ያሉ ቺኮች ዘምት መጣው። ምንድን ነው አልገባኝም። አረ ነው ምን ማለት ነው? ያቆጥ ይፈንዳ። ዛሬ በልና ወይ ትታረቃላችሁ ወይ ትለያያላችሁ። በቃ ይፈንዳ። ኦልሬዲ እኮ ተለያየንኩ። ምኑ ነው? ወይተር ላይ ያላችሁ ምትለው? ኦልሬዲ አሁን ለማስተካከል ነው? አሁን ለማስተካከል? አይ ኖ፣ የለም ምንም መስተካከል የሚችል ነገር አይደለም። ይሁን ይሄ ተነጋገርንበት፣ ተነጋገርንበት። ዋናው ነገር ከፍቅር በላይ ሃይማኖት ይቀድማል። አልተባባልም። እሷም ወደ እኔ መምጣት አትፈል አትችልም። እኔም ወደ እሷ መሄድ አልችልም። ሌላ ረጅም ነገር። መጀመሪያ ላይ ስትጫወቱ ግን ይቻል ነበር። እየተነጋገርን ነበር። እኔ መጽሐፍ ቅዱስ ማንበብ ጀመርኩኝ። እሷም የእኔን እያየች ነበረ። መሀል ላይ ግን በቃ መጽሐፍ ቅዱስና ቁርአን ነው ስትናበቁ የነበሩት ወይስ ገላ ለገላ የሚለው መጽሐፍ? እነግራታለሁ እኔ ማውቀውም፣ ቁርአን እነግራታለሁ፣ እሷም ትነግረኛለች። ገዛ በቃ ወዳሸነፈው ትሄዳለህ ነው? ወዳሸነፈው ትሄዳለህ። እንደዛ ነው። አንተ የክርስቲያን ገላ እንዴት ነው፣ እሷ ደግሞ የሙስሊም እንዴት ነው በሚለው ነው። እዚያ ደረጃማ ይ ሁለት ሃይማኖት አንድ ቤት ውስጥ አይሆንም፣ ስላየሁትኝ ያው በቤተሰብም ስላለ ሙስሊም ክርስቲያን አንድ ቤት ውስጥ አይሆንም። ልጅም ስላለ እኔ ስለማያውቅ ነው። ኦርቶዶክስነቷን ሳታውቀው ነበረ። እንደዛ ሳይሆን ወይ ክርስቲያን እሆናለሁኝ እኔ ወይ ደግሞ እሷ ሙስሊም ትሆናለች እንጂ በአንድ ቤት ውስጥ እስላምና ክርስቲያን አረ፣ ይሆናል እያሉ ነው ጓደኞች ያገባሉ። እሺ ከመሆኑ በፊት እናንተ የዘ ፍቅሬ ማሬ ተባብላችሁ ቢች ዳር ላይ ፀጉር ምናምን ፀጉሯን ስትሰራላት ቅባት ስትቀባላት እየፈወስካት ነበረ። ወደ ገድለው ልንገባ ስንል ነው አባት፣ ወደ ገድለው ልንገባ ስንል እንዴ፣ ፀጉር ላይ ቅባት የምትገባው ሳትገድል ነው እንዴ? እሱማ ያኔ እሱ እኮ ሰራችን ነው። ታዲያ ፕሮሞሽናችን እኮ ነው። እውነት ነው፣ እውነት ነው። እሱ ማስታወቂያ ነው። አንተ በሳቄ ሞትክበት። አንተ ሰውዬ አይቼሀለሁ፣ በሳቄ ሞት ያልከው አይችለሁ። እዚህ ጋር ተቀምጣለች፣ ጸጉሯን ምናምን ቅባት እየቀባ ምናምን ውሃ አድርጋታለች ልጅቷል። ውሃ የተመታ ነህ አንተ። አሁን እራሱ አሁን አብራችሁ ደስ ይለኛል። ውይ አሁንማ በቃ ተነጋግረን ምን ብለን እኮ በቃ አሁን እሷ እሺ የምትልህ ያንተ ሀሳብ ምንድን ነው አትልማ? ለምን አትልም? እንደ ጓደኛዋ እንደምታያት አለችን። በጣም ስትሮንግ ነች ሃይማኖቷ ላይ፣ ሃይማኖቷ ላይማ ስትሮንግ ናት። ግን ቀድሰው የለን እንደ አባትህ። አይ ወፍ የለም። ለነገሩ እታች ቤት ሃይማኖት የለም። አረ ወፍ የለም። አንተ ምንድነው የምትለው? ምን ውስጥ ገባ? በአላ ቀድሶ የለ። ኧረ ወፍ የለም። አባቴ ወይ መቀደስ በጌታ ነው ያለሁት፣ ግን እውነት እውነት ነው። በጌታ ያለ ሰው ኧረ ወፍ የለም። የምን መቀና የምን መቀና በሰ ሃይማኖት የላትም እያልከኝ ነው? ወፍ የለም። ምን እዚህ ደረጃ አልተዳረስንም። እዚህ ደረጃ ምን አልዳረስንም? እንትን እንል ነበረ ግም እንጫወት አባቲ ለመጀመሪያ ጊዜ ከስን ዘመን ከኋላ ከአንተ ጋም ከእንግዲህ ከአረብ ሀገር ወንድምናቶቼ ቶቼ ጋር ነው የምጫወተው። አሜሪካ ያለ አልሰማ አልፈልጋችሁ እኔ ሀቢብ ማኛ ነ እየበላ ሆኒ ማኛ ምን ያረግ አቢ ማኛ ነኝ። አልሰማ አርባ ስድስት ላፕታፕ ኮፒ ልንቀር፣ ሀቢም ማኛ ነኝ አልሰማህም። ማንም ሶስት እጥፍ እስኪ እኔ ዮኒ ማኛ ነኝ። አንተው እኔ ሀቢም ማኛ ነኝ። እኔ እንዲያው ጥገኝነት ልጠይቅ ነው። ዱባይ ትንሽ ቀውስ ይበዛል። ሳውዲ ይሻለኛል። ረ ሳውዲ ይሻለሃል። ውዝቢ ለሚስጠ ዱባይ አታስብም? ዱባይ ሰው አለ። ዱባይ ቀውስ ይበዛል፣ ይቅርብኝ ምን ቀውስ ይበዛል? ቀውስ ይበዛል የምትለው እኮ ጤነኛ ሲኖር ነው። ጤነኛ የለም እኮ አሉ የምትላቸው ትንሽ የሚቆጠሩ ነበሩ፣ እነሱም ተለከፉብን። ስለዚህ ሀቢብ ማኛ ነኝ። ከዛሬ ጀምሮ ሰሜን እራሱ ሳልቀይረው አልቀርም። ሀቢብ ማኛ ነው።